አንደኛ እንደዚህ ሆቴል ውስጥ ሲፈጠር እራሱ አስጠለ። ምን ነው የሚያስጠላው? ማለት እንደዚህ ወንበር ላይ ቁጭ ብለህ ስታፈጥር በጣም ነው የሚያስጠላው። መሬት ነው ረንድ እናንተ እና፣ እኔም ደግሞ የሚስትነት ስሜት እንዲሰማኝ ቤት ገብተን አሳምቡሳ ሰርቼል፣ ሾርባ ሰርቼል አቀራርቤ ጓደኞቼ ለአፍጥር ጠርታቸው ሰብሰብ ብለን አንድ ቤት ስናፈጠር ምን አስቸኮለሽ? ትሰራ ያለሽ ገና ልጆችን ብቻ ላግኝ እንጂ ቆይ ስማኝሽ አሁን የአልጋ ብር እንደዚህ እየጨፈጨፈ እየከፈል እኔም ናፍቆቴ ልወጣ ናልኝ። ስለዚህ ግዴታ ወደ አዳማ መመለስ አለብን። ዛሬ ራሱ እዚህ ባናድር ደስ ይለኛል። ወደ አዳማ ብንሄድ ራይድ ይዘማታ። ማድረግ ያለብን ነገር ምንድን ነው? በቃ ሄዳለች ሱመያ፣ ቤተሰቦቿን አግኝታለች። ልጆቹን ይዛ ጎንደር ሄዳለች። ስለአገኘች በሰላም እዛ ትኖርበት። አንተ ደግሞ እዛ ሄጅ የፈልጋለ ምትል ከሆነ እማይሆን ነገር ነው። ለብርማ የሆነ ምክንያቱም መታወቂያ ኦሮሞ የኦሮሚያ ምን አገባኝ ዲሁነ እዛ ሄደህ መታወቂያ ይዘ ከዚ ያለውን ነገር ታውቃለህ። የሀገር ሁኔታ ጥሩ አይደለም፣ መሄድ አትችልም። ምን ጎንደርና ባህር ዳር ኢትዮጵያ አይደል? ኢትዮጵያና አገሬ ነው፣ ለእኔም መፍትሄ ነው። እኔ ለፖለቲካ አልሄድም፣ ለጦርነት አልሄድም። ሰይድ አቀልድ በእናትህ ሰይድ፣ እኔንም አስበኝ እዚህ ጋ እንጂ እኔ አንተ እዛ ሄደ ታገኛለህ እዚህ ቁጭ ብዬ ለምን? አረብ ሀገር እንኳን ባህር ተሻገር ይሻላል፣ ይሻላል። ለምን የምር ይሻለኛል። ለምን አይገናኝም? ጎንደርና እንትን ጎንደርና እና ቡርኪና ፋሶ ጎንደርና ባህር ዳር ወደ አዳማ ነው። አይ አልፈልግም። እሱ መኛም ፍለጋ ጎንደር ሄዳለሁ። ከዚህ ከአዲስ አበባ አልወጣም። ለምን እዚሁ ነገባዎች? ባለፈው ጠጣሽ ትንሽ ነበር። እንደሰማችሁት ነው። እና በነገራችን ላይ ድብን ያለ ፍቅር ነው የገባለት። ድብን ያለ ፍቅር አስቀየረችው እኮ አስቀየረችው። አሰላሙ አሌይኩም ወራህመቱላሂ በረካቱ። ሰላም እንዴት ናችሁ? ውድ ያኗር ቤተሰቦች እንዴት ናችሁ? ሰላም ብያለሁ። በጣም ስለገረመ ነው ዛሬ እንኳን እንደው መምጣት አልፈለግኩም ነበር፣ ግን አስቀየረችሁ መጀመሪያ ላይ ሱመያ የገባችበት ጉድጓድ እገባለሁ አለና መጨረሻ ላይ ደግሞ በቃትቸዋለሁ ተከትለን ሱመያ አዲስ አበባ እስከምትመጣ ድረስ ወደ ጎንደር አልሄድም፣ አንቺን ተከትዬ አዳማ እሄዳለሁ ብሎ ቁጭ አለና በጣም ስለገረመኝ፣ እስኪ ላይክ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉና፣ እናንተ ራሱ እውነት ያለው የት እንደሆነ ይገባችኋል። ጥር ነው እና አዩ እያፈጠርን ልጠቅሽ እራትም ታዟል፣ ይመጣል። በዚህ ሰዓት እኮ የገጠር ሴቶች ቢሆኑ ቤት ምግብ ሰራርቶ በአገልግል አድርገው ምን ብለው ምን ብለው ሰው ሰው ይመጣል ከሆቴል እና ድንገት አብሮ ገባኝ ከዚህ ጋር ነው የምንኖር። ባለፈው ያልከውን ያመረርከው እንዴ ሶስተኛ እገባለሁ ምናምን ያልከው በአገባ ዝም ብዬ ሆቴል ነው እንደኖረ ቤት አልኖረ እኔ እንደ ሱመያ ግን ብዬ አላውራ። ትገላታለህ እንደዚህ ማንን ያገባትን ሴት ሱመያ ነች። በአፏም ሱመያ እኮ ጀግና ነች። ቤቶች መታ ሄደች አንቺ ነሽ ባፍሽ ያወራሽ ብለህ እኮ ዘመድ መስለኝ እኮ እኔ እኮ ሱመያን አልፈልጋትም። ልጆች ብቻ ካልከኝም አላቅም ብቻ ግን ሲጀመር ዑመር ነው እንደዚህ እንድለፈልፍ ያደርገኝ ሳይልኝ አይቀርም። ሲጀመር ምን ያለሽ የሚፈልገው ሱመያን አይፈልግም ብሎ ብቻ ያን ጊዜ የሆነ ነገር ቪዲዮ ላይ እንዴ ምን እንደ እንደዚህ እንድል እንዳደረገኝ ራሱ አላውቅም። አንተ ብለህኝ ይሁን የሆነ ሰው ግን የሆነ ቀን ሳይድ ልጆቹን ነው የሚፈልገው ሱመያን አይፈልግም የሚባል ነገር ግን በቃ ሰምቻለሁ፣ ከማን እንደሰማሁ ግን አላውቅም። በቃ ታዲያ እንዴት ከማን እንደሰማሁ በቃ ዑመር ነው እኔ ትዝ አለኝ። በቃ ዑመር ራሱ ነው፣ እሱ ቪዲዮ ላይ እኳን ችለሽ አዩ ያልሽው እኮ ቪዲዮ ሳይጀመር ካሜራ ከካሜራ በኋላ አለኝና እንድል አረገኝ፣ አንቺ እንድትያረገሽ። ቪዲዮ ካሜራ ተደብቋል። እንዴ ታወቅሽ ገና በር አንኳኩቶ ስከፍትለት አዩ ሳይድ ሱመያን አይፈልጋት ልጆቹም ነው የሚፈልግ አለ በር እንደ ከፈችለ በር ላይ ዑመር አዎ ራሱ ነው ይሄ ሸይጣን ዑመር ነው አዎ ደሞ አስቀጠቀጠች ይላል እንዴ ገና አስቀጠቅጠዋለሁ ሳይድ እሱ ነው እንዳትቀየመኝ አይ ቢቢ አኔ ወራለሁ እኔ ግን አልለቀውም ባለሙያ መሆኔን አልነገረችም። ማ ሱመያ? ምኑን ምግብ ባለሙያ መሆኔን ምግብ ይምጣ። አሬና እናወራለን። ስትታረቁ ትነግራለች እንዴ ባለሙያ። እንደው ጥርጋ አርጋ በላችሁ እንዴ? ይገራን ቻስ ወይስ ምግብ? እናቴ ጠዋት ደውዬላት ሰው አጠገቤ ምግብ ሰርቼ ዶሮ ሰርቼ ቡና ሰባት ሰዓት ሲል ዛን መርሻ ሱመያን ይዞካች ግን በጣም ነገር ነው ግን፣ እኔ የምር እህት መስለኝ በጣም ነበር ያሳዘነችኝ። እኔ ጋር ፊት እህቶች ከስልጤ ከጉራጌ ምናምን የተወለዱ እንዳሉ እና ግማሾቹ ዱባይ እንዳሉ አልነገርከኝም። ዱባይ እህቶች አሉ፣ ግን ከስልጤ የተወለዱ አሉ። ፋዘር ከአገባ ከስልጤ የተወለዱት አዳማ ነው ያሉት ያሉ ደግሞ ከአርሲ አይደለም እኮ ግን፣ እኔ የአርሲዋ ትበላይ የትኛው እንዳልከኝ ብቻ ባለይም፣ በቃ የዱባዩን ስለያዙ ዱባይ አሉኝ። እንደውም ከኔ ጋር ብትኖር ብዬ አሰቡ። ብቻ አንተ እስክመጣ ብን አለበት ብታጣብቀኝ ብዬ ና፣ በቃ በጣም ደስ ብሎኝ ነበረ እንጂ። ለማንኛውም እንደዛ ብለሽ ሱመያ ልጆችን ልታሰኝ የነበረውን አንቺ ነሽ እንሸሽኝ ያረግ እኔ ምን አረጌ ነው ይሸሸዋል አለች እኮ ሱመያ ላይችም እንዳልሽ

ልጆች ውልድ ውልድ ውልድ በጣም የሚገርሜ ነገር ነው የሰማሁት። እና አንዳንዴ ወዲያው ግልብጥብጥ አደረገችው ቤተ ቤተ ፍቅር እንዴ ነው። አዲስ ሙሽራኮ በጣም ይጣፍጣሉ ይባላል። እና ልቡን ስለሰለበችው አልፈርድበትም፣ እኔ አልፈርድበትም። ግን ቀጣይ ትሰማላችሁ ማለት ነው። ሰብስክራይብ፣ ላይክ እያደረጋችሁ ቻናሌን እንድታሳድጉልኝ እፈልጋለሁ ማለት ነው። ወደ ቀጣይ ቤት ገብተን አሳምቡሳ ሰርችል፣ ሾርባ ሰርችል፣ አቀራርቤ ጓደኞችን ላፍጥር ጠርታቸው ሰብሰብ ብለን አንድ ቤት ውስጥ ስናፈጥር ደስ። ምን አስቸኮለሽ? ትሰሪያለሽ ገና ልጆችን ብቻ ላግኝ እንጂ ቆይ፣ ስማኝሽ አሁን የአልጋ ብር እንደዚህ እየጨፈጨፍ እየከፈልድ፣ እኔም ናፍቆቴ ልወጣ ናልኝ። ስለዚህ ቅዴታ ወደ አዳማ መመለስ አለብን። ዛሬ ራሱ እዚህ ባናድር ደስ ይለኛል፣ ወደ አዳማ ብንሄድ። ራይድ ዘማታ የቀኑ ብር እያወጣክ አልጋ ይዘት እንዲያደርግ ምግብ እንዲየጨፈጨፍ ብር ያወጣክ ብቻ ነው። እዚህ እያደርግ ጥሩ እንቅልፍ አትተኛ። እኔስ እሱ ይቅርሽ። አንተ እዚህ አዲስ አበባ እንዳለክ እያወኩኝ፣ እኔ እንዴት ነው እንቅልፍ የሚይዘኝ? እዛ አዳማ ውጭ እንዴት ነው እንቅልፍ የሚይዘኝ? ይህ ሁሉ ሀሳብ አርግ እንጂ ታሳብ ያርግ። እኔንም አስበኝ እንጂ እዛ ሆነ ልጆች። በቃ ልጆችም ቀስ ብለው ይመጣሉ። ሱመያ ለምታያት ሀገሯ ጎንደር ገብታለች። እንዳጆቿን ወንድሞቿን አግኝታለች። ማድረግ ያለብን ነገር ምንድን ነው? በቃ ሄዳለች። ሱመያ ቤተሰቦቿን አግኝታለች። ልጆቹን ይዛ ጎንደር ሄዳለች። ስላገኘች በሰላም እዛ ትኑርበት። አንተ ደግሞ እዛ ሄድ እፈልጋለሁ ምትል ከሆን እማሆን ነገር ነው ለብርማ፣ የሆነ ምክንያቱም መታወቂያ ኦሮሚያ ምን አገባኝ ሊሆነ ኦሮሚያ ክልል መታወቂያ ይዘ ከዚያ ያለውን ነገር ታቃለ። የሀገር ሁኔታ ጥሩ አይደለም። መሄድ አትችልም። ምን ጎንደርና ባህር ዳር ኢትዮጵያ አለ። ኢትዮጵያና ሀገሬ ነው ለኔ። መፍትሄ ነው። እኔ ለፖለቲካ አይደል ለጦርነት አይደል። ሰይድ አቀልድ፣ በእናትህ ሰይድ፣ እኔንም አስበኝ እዚ ጋ እንጂ እኔ አንተ እዛ ሄደት እኔ ሰላም አገኛለሁ እዚ ቁጭ ብዬ ለምን? ስላ ታገኝ አረብ ሀገር እንኳን ባህር ተሻገር ይሻላል። ይሻላል። ለምን እኔ የምን አስሬ ብትሄድ ይሻለኛል። ለምን በቃ አይገናኝም። ጎንደርና እንትን አይገናኝም። ኢትዮጵያ እኮ ነው ጎንደርና ባህር ዳር እና ሄዳለሁ ያልክ ነው አይደለም እዛ፣ እኔ ቡርኪና ፋሶ ቢሆን እሄዳለሁ እኮ አልኩሽ። አይደለም ጎንደር እና ባህር ዳር የትም ያለችበት በጉጉ አልገባለሁ። ወል ቡርኪና ፋሶ ሁለት ወደ አዳማ ነው። አይ አልፈልግም፣ እሱ መኛም ፍለጋ ጎንደር እሄዳለሁ። ካል አዲስ አበባ አልወጣም። ለምን ምን አየን? ድሮም እኮ ተሸውጄ ነው ገባች። ራሴን አጠፋለሁ። በረግ ባለፈው በረጊዳ ሰጥቼሽ መች ጠጣሽ ነበር? ጊዜ ራሱ ግን ጠጣሽ ነው ሆስፒታል። አሁን ግን እመነኝ፣ ወደ ጎንደር ልክ ጎንደር ሳደርስ የአዩ ሬሳ ተረከበን ብለው ይደውሉ። እርግጠኛ ነሽ? እና አሁን መስቷል። ነገ ወደ ናዝሬት እንደሌለን ፈልጊው። ራይድ እኮ አለ። አርባ ደቂቃ መንገድ እኮ ነች ነገ። እና ዛሬ አድረን ጠዋት ለምን ዛሬ ወዴት እንግዲህ ውድ ቤተሰቦቻችን እንብለብለናል። አፍጥር ላይ መጨቃጨቅ ጀመረች፣ ገና ሳትቆይ አሁን መጣችሁ። ሮጣ መጣች። በቃ እዩ መጣችብኝ። እኔም ካሜራ ላስቀምጥና እስኪ ለምን ስላልተገናኘን እንደተገናኘን ግዴታ ቪዲዮ ስለምንሰራ

በቃ ሚስቱን ከወደድና ከሚስቱ ጋር እንደፈለገ ከሆነ ለሌላም እንደዚያ የሚሆን ሌገባ አግች ተዋታለሁ፣ ተዋት ነው ገባ እና ወደ ቤተሰቦቻችን ዛሬ ከአዩ ጋር በዚህ መልኩ አፍጥረናል። እንግዲህ ወደ ባህር ዳር ሄዳለው እያልኩ ነበር። አዩ አለች፣ ምንም አላደርጋችንም። ሱመያ ወደ አዲስ አበባ እስክትመለስ በቃ አዳማ አብረን እንሄዳለን ከቤተሰቦቻችን እንግዲህ ሱመያ ወደ አዲስ አበባ መለስ ብላ አዲስ አበባ ከሲጀመር ቡርኪናፋሶ ገባለሁ ያልከው ውሸትህን ውሸት ነው ማለት ነው። በሰከንድ ውስጥ ሀሳብህን አስቀየረች። ይመችህ። ይሄን ማለት ነው የምፈልገው። እንግዲህ ሀሳብ፣ አስተያየት የእናንተ ነው ማለት ነው። እኔ ብዙ ማውራት አልፈልግም፣ ግን በአንድ ምላስ ሁለት ቃል ይከብዳል። እንግዲህ ሰብስክራይብ ላይ ሼር እያደረጋችሁ ወንድማችሁ ማበረታታችሁት እንዳትረሱ። እንግዲህ ብርታቱን ጥናቱን አላህ ይስጣችሁ። ረመዳናችን በሰላም ጾመን በሰላም እንጨርሳለህ አርገን። አሰላሙ አለይኩም ወረህመቱላሂ በረካቱ። ይመቻችሁ። ግን ሰብስክራይብ እንዳረሱ።